እኔ የምለው ይሄ ልጅ እኮ ከቀድም ጀምሮ እየቀጠቀጠ ነው። እንቀጣለት እንጂ ዳጊ ሱ ስለሆነ ሸመኛ ነው። ትሪፕል ነው፣ ትሪፕል ነው። እኔ እኔ አባት ጥሩ ወንድም ሲኖራቸው አዛኝ ሰው ይልክላቸዋል። ምሬ ነው

ታኩ በቃ ታርቂሽ፣ በቃ በእናትሽ፣ ደስ ብሎ ማይ ብለህ ታንክስ፣ የብሩኬ ቤት ሰዎች በጣም ነው። ተረጋጋ፣ ኖርማል ነው። ኧረ በእግዚአብሔር እኔን አታስጠምደኝ። ለሰሞኑን የእሱን ቤተሰቦች እየጻፉ ነው ኮሜንታተሮቹ። ኧረ በማሪያም ኧረ በእናትህ በእግዚአብሔር እንደው በእናትህ ይዣለሁ፣ አኮች አታስጠምደኝ። እኔን ሰው ለራሴ ጠመደኝ፣ ሰው ነኝ በእግዚአብሔር እንዴ ግን ዳጊ ቆይ፣ አንተን ልጠይቅ። ቆይ ነው አይደለም ለምጠይቀው በእግዚአብሔር እንደ ማለት ለዛ ነው ነው ግን በእግዚአብሔር ውስጥ ቴንክዩ በጣም አመሰግናለሁ። ሁሉም ያልፋል አለች በር ሁሉም ያልፋል አንድ ቀን አረ በእግዚአብሔር፣ አረ ዳጊ ጥያቄ መልሱልኝ፣ እኔ በጣም እየጨነቀኝ ነው። ኪዳነ ምሕረት ነው ይኸው እናቴ ትሙትን እየጨነቀኝ ነው። ማራኔ ሰው ጠይቃለሁ ዋትሳፕ ላይም እግዚአብሔርን ምንድን ነው ጥያቄ? እሺ እኔ ለመለሰው ቆይ በጠብቆ እንደ ቆይ እስኪ መልስልኝ ዳጊ፣ በእናት በእናት በእግዚአብሔር ይዣሃለሁ ዳጊ፣ እኔ ሚ በእናታችሁ ሄደች በእግዚአብሔር ልኝ መልስልኝ። በእናትሽ አትመኝ እሺ፣ በእናትሽ አትመኝ

ችግር የለም። ተረጋጊና አሰልከኝ፣ ተረጋግታችሁ አረ አረ ይቅርታ ቪዲዮ ሰርተሽ። ፍቅር በጣም ሀያል ነገር ነው። ልባም ፍቅር በጣም ከባድ ነገር ነው ይሄ እንዴት እንደሚሆን እኮ ስለ ፍቅር እኮ አይደለም የሚወራ ነው። በቃ የፍቅር ሕይወቱ እኮ ከዚች ላይ በኋላ ይቋጫል፣ ይዘጋል ማለት ነው። ምን ችግር አለው? ተቀላልዶ አቅም ከሷ ጋር እሱ ምንም አላቅም ብሎ ነው የተገናኙ ከሷ ጋር ሽቱ

ማርያም እንደ ወንድ የሰጠኝ ውዴ፣ ዩዘር የሚሉ አይደለ። አይ እህታችን ናት። በጣም ፋሚሊ ነው ያለው፣ በጣም ብዙት ነው ያለኝ

እግዚአብሔር ይስጥሽ ቀንሽ። ሴት ሆኖ ለሴት ጊፍት የሚሰጥ አየህ ምን አይነት ቅን ልብ እንዳላት። ወንዶቹ እኮ ለሴት ነው የሚሰጡት። ሴት ለሴት ሲሰጥ ነው ጊፍታር አይቼ አላውቅም። እዚህ ላይ ምስጋና አልፎ አረ ቀንሽ መር፣ እንደው ቤተሰቦችሽ ሰላም ያርጋቸው። ኔእቴንኳ ምርቃት ነው፣ አሜን በይ። የምሬን እኮ ነው። እኔ ደግሞ ራሴን እንትን ለማለት ሳይሆን ውስጤ እኮ ሽሽሽ ስለሌለብኝ የኔ ምርቃት ይደርሳል። እግዚአብሔር ጠይቄው፣ ኪዳነ ምሕረት ሰው ሀገር ላይ አላሳጣችን። እኔ የምሬን ነው